የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለሀገሩ ያለውን ፍቅር ክብርና ቃል ኪዳን በልቡ የሚያድስበት ነው አሉ ፕሬዚዳንት ታዬ አጽቀሥላሴ። አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀን በህዝብ ተወካዮች ምክር ቤት በተለያዩ መርሃ ግብሮች ሲከበር፣ ፕሬዚዳንቱ እንዳሉት ኢትዮጵያ አጋጠሟትን ከባድ የህልውና ፈተና ተሻግራ የራሷን እድል የመወሰን ብቃቷን እያስመሰከረ ትገኛለች። በቀጠናው የጋራ ተጠቃሚነትና ፍትሐዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንደዚሁም በሰጥቶ መቀበል መንገድ ማስከበራችን ይቀጥላል ያሉት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ፍሰት እየቀጠለ በመሆኑ የውጭ ምንዛሪ አቅርቦት በአዲሱ በጀት ዓመትም ተጠናክሮ ይቀጥላል አለ። ብሔራዊ ባንክ የውጭ ምንዛሪ ጨረታ በነገው ዕለት እንደሚካሄድ አስታውቋል። ባንኩ ጨረታውን አስመልክቶ ባወጣው መግለጫ ከውጭ ምንዛሪ ገቢ ከፊሉን ለባንኮች በጨረታ ማቅረቡ በባንኮች ዘንድ የሚኖረን የውጭ ምንዛሪ አቅርቦት በመደገፍ የዋጋና የውጭ ምንዛሪ መረጋጋት እንዲፈጠር አስችሏል። ባንኩ ለነገው ጨረታ 150 ሚሊዮን ዶላር ያዘጋጀ ሲሆን በጨረታው የሚሳተፉ አካላት የጨረታ ሰነዳቸውን ከጠዋቱ አራት ሰዓት እስከ ስድስት ሰዓት ድረስ ማስገባት እንደሚችሉ እውቁልኝ ብሏል። በአፋር ክልል ኪልባቲ ረሱ ኮናባ ወረዳ በተከሰተ የመሬት መንቀጥቀጥ ከአምስት መቶ በላይ ቤቶች ላይ ጉዳት ደርሰዋል። የኮናባ ወረዳ ዋና አስተዳዳሪ አቶ ማህመድ የሀያ ለፋና ዲጂታል እንዳሉት በወረዳው በተከሰተው የመሬት መንቀጥቀጥ አደጋ በተለያዩ መሰረተ ልማቶችና በንብረት ላይ ከባድ ጉዳት ደርሰዋል። የመሬት መንቀጥቀጡ በወረዳው ከሶስት ሺህ በላይ የማህበረሰብ ክፍሎችን ከቤት ንብረታቸው ማፈናቀሉን አስረድተዋል።